ወደ ኢትዮጵያ ቅርንጫፍ የመክፈት እቅድ የለም። አይዳ እኔ ኢትዮጵያ ገብቼ ብኖር ደስ ይለኛል፣ ግን አሁን ግን ልጄ ጤ የምሄድ አልፈልግም። እሱ እሱ ያለበት ቦታ መሆን ነው የምፈልገው። ግን ድሮ በፊት አስብ ነበር ኢትዮጵያ ብኖር ደስ ይለኝ ነበር እላለሁኝ። እንኳን ስ ኢትዮጵያ ተውና እዚያን ዋሽንግተን ዲሲ አካባቢ ምናምን እዚህ ነው የኖርሽው ለምን አትመጭም ብሎ ሲሉኝ፣ እኔ ልጄን ጥዬ አልፈልግም እላለሁኝ። እኔ እኮ እሱን እኮ እንደሞት አይመስለኝም። አሁንም ያለ ያለ ይመስለኛል። ብታይና በቃ እስ ላይክ ለሱ ብዬ እዚህ ምን ነው ብሎ ዝናብ ሲዘንብ ምናምን ግን ይጨንቀኛል እሱን እያሰብኩኝ፣ ፀሐይ ምናምን ኃይለኛ ሲሆን የሚከብዱኝ ነገሮች፣ ሶስቱ ነገሮች አሉ በቃ ከፊቴ ላይ ቢጠፋልኝ ደስ ይችላል። በተረፈ ግን እሱ ያለበት እዚህ መሆን ነው የምፈልገው። ቅድም እንዳልሽ እንግዲህ እሱ በህይወት ዘመኑ የሚመኘውን ነገር በማድረግ ነፍሱን ለማስደሰት አስበሻል።